ሰላም እንዴት ናችሁ? ዛሬ የምንገኘው ሶሉሽን ካር ማርኬት በየሳምንቱ እሑድ እሑድ የሚያዘጋጀው ትልቁ የመኪና ገበያ ማዕከል ነው። በዚህ ትልቅ የመኪና ገበያ ማከራችን ከአምሳት ግለሰቦች በላይ የመኪና ባለቤት የምናደርሰ መኪና እንዳስገት የሚሰጥበት ትልቅ የዛሬ በሚዘጋጀው ሰንዴ ማርኬታችን ላይ አንዳንድ ነገር የሚናልጅ ላስተዋውቃችሁ። በነገራችን ላይ የትም ቦታ የማታገኛቸው የመኪና ግዥ እና ሽያጭ መረጃዎች እዚህ ቻናላችን ላይ ስለሚያገኙት ሰብስክራይብ አድርጉ። እሺ፣ ሰላም እንዴት ነህ? ሃይማኖት እ ረዴ ትባላለሁ። እኔ እዚህ ሰንዴ ማርኬታችን ላይ ስለሚገኙ መኪኖች አንዳንድ ነገር እንድትለን ነበረ። ይቻላል። በሚገባ እንግዲህ በከተማችን አዲስ አበባ ለመጀመሪያ ጊዜ የመኪና ሰንዴ ማርኬት የጀመርነው ያለፉትን ሀያ ሁለት እህዶች፣ ደግሞ በጣም የሚያማርና ደማቅ ሰንዴ ማርኬቶች አድርገናል። እ ዛሬ ደግሞ ሀያ ሶስተኛው ሰንዴ ማርኬት ላይ ጥቅምት ዘጠኝ ነው የምንገኘው። እናንተም በዛሬው ሰንዴ ማርኬታችን ላይ ተገኝታችኋል። ዞር ዞር እያልን ያሉትን መኪናዎች፣ ያቀረብነውን የመኪና አይነቶች እና ያሉትን የዋጋ ዝርዝር፣ የባንክ አማራጮች ደግሞ አንድ ላይ አሳይሻለኝ ማለት ነው። ስለዚህ አብረን እንሂድ ወደ መኪና ከትንንሾቹ መኪና እና ከትንሽ ፕራይስ ካላቸው ነው ማስጀምርሽ። እንደምትመለከቻቸው ለንጽጽር ያቀረብናቸው ናቸው። የአሪስ ኮምፓክት እና ቢትስ አውቶማቲክ አለን። ሁሉም መኪናዎች በአውቶማቲክ ትራንስሚሽን በማኑዋል ትራንስሚሽን ነው ያቀረብናቸው። እነዚህን መኪናዎች ስናቀርባቸው ስፔሻ ለወጣቱ ክፍል ትንሽ ካሽ ላለው ሰው ባንክ አመቻችተን ወደ ስራ የሚገባበትን እድል ለመፍጠር ነው። ስለዚህ ከአምስት 500 ሺህ ብር ጀምሮ እንደየመኪኖቹ አይነት ይዞታ ነው ያቀረብ ነው። ስለዚህ ለምሳሌ አሁን ብንመለከት እዚህ ጋር አለች ቢትሷ፣ 900 ካሽ ተከፍላ፣ 600 ባንክ ማመቻቸት የምንችልላት የ2001 የሆነች ቢትስ ነች። እንዲሁም ደግሞ ከጎንሽ የምትመለከቻት ኮምፓክት ደግሞ ስድስት ሞዴል ነች። 7 ከ50 ካሽ ተከፍሎ 700 ባንክ የሚመቻችላት 1 ሚሊዮን 350 ሺህ ብር ጠቅላላው ዋጋ የሆነ መኪና ነች። እንዲሁም ደግሞ በባንክ አልፈልግም ሙሉ ካሽ ነው የምፈልገው የሚልም ከስተመር ከመጣ ተመጣጣኝ የሆነ ዳጎስ ያለ ኔጎሽት አድርገን ምን ሰጠው ይሆናል ማለት ነው። ፉል ካሽም አሁን መኪና ለንጽጽር ነው ያቀረብኩልሽ። እጅግ በርካታ ቪትሶች አሉ። በዛኛው መደዳ በዚህም በኩል እንደምትመለከቱ በጣም በርከት ያሉ ያሪስ ኮምፓክቶች ለምርጫም ለአይነትም የሚመቻለ፣ ሞዴላቸውም እንዲሁ ኮምፓክቶቹ ከ2005 እስከ 2010 ነው ያቀረብነው። ቪትሶቹንም ደግሞ ከ2000 ሞዴል እስከ 2004 ድረስ አቅርበናል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ ፌዝ ልውሰድሽ። እሺ፣ አሁን ደግሞ ማሳየሽ መኪናዎች ሴደን ታይፕ ቦዲ ታይፓቸውን የምናገኛቸውን ኮሮላ እና ቤልታ ነው ማሳይሽ። ከ2003 እስከ 2007 ድረስ ኮሮላዎች አቅርበናል። አሁን ከአንቺ ኋላ ያለችው ኮሮላ እንደምታያት እንደምትያት 2003 ሞዴል ነች። ዋንዲናይን ከለር በተለምዶ ካኪ ብለን የምንጠራት ነች። በጣም ቆንጆ ኮንዲሽን ላይ ያለች መኪና ነች። ዋጋውም እንደምታዩ ተመጣጣኝ ዋጋ ነው። አንድ ከሁለት ካሽ ይከፍላል አንድ ደንበኛ ይሄንን መኪና ከመረጠ አንድ ሚሊዮን ደግሞ ባንክ እናመቻችለታለን። ጠቅላላ ዋጋው ሁለት ከሁለት ይሆናል ማለት ነው። ይሄ እንደ ሳምፕል ያሳየው ሲሆን እጅግ በርካታ ኮሮላዎችም ያሉ ይሆናል ማለት ነው በግቢያችን ውስጥ እንዲሁም ደግሞ አሁን ማሳየች ደግሞ የአሪስ ቤልቷን ሲሆን የ2007 ሞዴል ነች። ሲልቨር ከለር ነች ታርጋ ከተላላፊ የለጠፈች ነች። ለዚህ መኪና ስምንት ከሀምሳ ካሽ እንጠይቃለን። ስምንት መቶን ባንክ ማለንለን። አንድ ሚሊየን ስድስት መቶ ሀምሳ ሺህ ብር ጠቅላላ ዋጋዋ ነው ማለት ነው። ስለዚህ ለዚህ መኪና ለዚህ መኪና አንድ ደንበኛ በፉል ካሽ መውሰድ ከፈለገ ዳጎስ ያለ ቅናሽ አድርገን የምንጠብቀው ይሆናል። እንዲሁም ደግሞ ይሄ የሰንዴ ማርኬት ለየት የሚያደርገው ነገር ከወትሮ ለየት ያለ ዲስካውንት ይዞ መቅረቡ ነው። ለየት ያለ ዲስካውንት እና እጅግ በርካታ መኪናዎችን ይዞ መቅረቡ ነው ትልቁ ለየት የሚያደርገው ነገር ማለት ነው። ስለዚህ አሁን ኮሮላና እና ያሪስ ቤል ታሳይሻለሁ፣ ወደ ሱዙኪ ምርቶች ደሞ እንሄዳለን። እሺ፣ አሁን ደግሞ ወደ ሱዙኪ ምርቶች ይዤሽ መጥቻለሁ። ሁለት መኪናዎችን አቅርቤልሻለሁ፣ ሱዙኪ ሴሌሪዮ እና ሱዙኪ ዲዛይን እንዲሁም ደግሞ እዛች ጋም ሱዙኪ ስዊፍት አለች። እሷንም ማሳይሻለኝ። እነዚህ ሁለቱም መኪናዎች በባንክም በካሽም የቀረቡ ናቸው። ታርጋቸው ከተላላፊ የለጠፈ ነው። በጣም ክሊን ኮንዲሽን ላይ የሚገኙ ሲሆን ሞዴላቸው ሁለቱም 2022 ናቸው። ሶ ለዚህኛው ለሱዙኪ ሴሌሪዮ 2.4 ዋጋ ያወጣንለት ሲሆን 1.4 ካሽ እንጠይቃለን። 1 ሚሊዮንም ደግሞ ባንክ እናደርጋለን ማለት ነው ለ2022ቱ ሱዙኪ ዲዛይር ደግሞ 2022 ሞዴል ነው። አንድ ሚሊዮን ስድስት መቶ ሺህ ብር ካሽ እንጠይቃለን አንድ ሚሊዮን ሁለት መቶ ሺህ ደግሞ ባንክ እናደርጋለን። ጠቅላላ ዋጋው ሁለት ሚሊዮን ሁለት መቶ ሺህ ብር ይሆናል ማለት ነው። እነዚህ መኪኖች በተመሳሳይ ቅድም እንዳልኩሽ ባንክ አልፈልግም የሚል ሰው ካለ ዳጎስ ያለ ቅናሽ አርገን የምንሰጠው ይሆናል ማለት ነው። ስለዚህ አሁን የተለያዩ መኪናዎች ታሳይችሻለን። ለመጨረሻ ጊዜ ደግሞ የኤሌክትሪክ መኪናዎችን እንሂና ጠቅላላ ያለ መረጃ ደግሞ ሰጥሻለን። እሺ እንግዲህ ያው ዞረን ዞረን አሁን ደግሞ እዚህ መተናል። ካሉን ኤሌክትሪክ መኪናዎች ውስጥ ደግሞ ቢዋይዲ ሴጉል 2024 ሞዴል ነች። በፉል ቻርጅ 405 ኪሎ ሜትር የምትጓዝልን ዜሮ ዜሮ ነች። ይቺ መኪና አልለጠፈችም። ዛሬ እንደ ሳምፕል ነው ያቀረብናት። የለጠፉም ያለጠፉም እጅግ በርካታ መኪናዎች አሉን። ቢዋይዲ ሴጉል፣ እንዲሁም ቢዋይዲ ኢቱ፣ ሶንግ ፕላስ፣ ዩዋን አፕ በጣም የተለያዩ የኤሌክትሪክ መኪናዎች አሉን። ግን ለዛሬ እችን እንደማሳያ አምጥተናታል። ዋጋዋም እንደምታየው በግልጽ እዚህ ላይ እንደተለጠፈው 1 ሚሊዮን 400 ሺህ ብር ካሽ እንጠይቃለን። 1 ሚሊዮን 400 ሺህ ብር ደግሞ ባንክ እናመቻቻለን። 2 ሚሊዮን 800 ሺህ ብር ጠቅላላ ዋጋዋ ነው። ይሄ ማለት 50 50 የባንክ ብድር አመቻችተን ውድ ደንበኞቻችንን እየጠበቅን ነው ማለት ነው። ስለዚህ በሁሉም መኪናዎቻችን ላይ እንደየመኪናው አይነት፣ ኮንዲሽን የ50 50፣ 60 40፣ 70 30 የባንክ ብድሮች እኛ ዘንድ ያገኛሉ ማለት ነው። ይህንን ብዙ ቦታ ብዙ መኪና መሸጫዎች ላይ ማግኘት ትንሽ አዳጋች ነው። እኛ ጋር ግን በራሳችን አቅም አመቻችተን ነው የምንሰጠው። ያለን ያሉት አጠቃላይ መኪናዎች እነዚህን ይመስላሉ። ቪትሶች፣ ኮሮላዎች፣ ኮምፓክቶች፣ ዲዛይር፣ ሴሌሪዎች እንደዚሁም ኢቶች፣ እነዚህን ሴጉሎች ለገበያ ይዘን ቀርበናል። ሰንዴ ማርኬታችን ሁሌ ዘውትር እሁድ እሁድ የሚዘጋጅ ነው የሚሆነው። ከሰኞ እስከ ቅዳሜ በራችን ክፍት ነው። አሁን ደግሞ እንደምትመለከቹ ህዝቡም ዛሬን ዞር ዞር ብለሽ እንዳየሸው እጅግ በርካታ ህዝብ ነው ያለው፣ እጅግ በርካታ መኪና ነው ያለው። የተለየ ቅናሽ አለ፣ መኪኖች በብዛት ይቀርባሉ። ሶሉሽን መኪናን ምርጫዎቹ አድርጋችሁ ስለመጣችሁ እናመሰግናለን እንላለን። ውድ ደንበኞቻችንን አመሰግናለን። እንግዲህ ተመልካቾቻችን እንዳያችሁት ስለ ሰንደይ ማርኬታችን በቂ የሆነ መረጃ አግኝታችኋል ብለን ተስፋ እናደርጋለን። በየሳምንቱ ስለ መኪና ግዢና ሽያጭ ስንለቅ ቶሎ ቶሎ እንዲደርሶ ቻናላችንን ሰብስክራይብ ማድረግ አይርሱ። ቤተሰብ ይሁኑ።